በጣም ደግ ነው። አንዳንድ እኔ ይሄ ያንጠልጥሎብናል ያለክ የኬትም ክልል ትሆናለህ? ምን አድርገን ያንጠለጠለብህ? አገራችን ውስጥ ነውረኛ፣ ባለጌ፣ ደፋሪ። አየነው እኮ በስድስት ዓመቱ አይደለ? ሴት እህቶቻችን ኢትዮጵያ ውስጥ መንቀሳቀስ አልቻሉም። ህፃን እየተደፈረችሁላ ትገደላለች እኮ ህፃን ህፃን እየተደፈረች የምትገደልበት ተማሪዎች እየታፈኑ የሚደፈሩበት በማህፀናቸው ውስጥ የተለያየ ነገር የሚገባበት እንደዚህ አይነት ነውረኛና ባለጌ በተሰበሰበበት ሀገር ላይ ጌታቸው አሰፋ አንድ ሳይሆን አንድ ሺህ ጌታቸው አሰፋ ያስፈልጉናል። ኮዳ ሳይሆን ብረት ሚያንጥ በርሚል የሚያንጠለጥል እንዲህ አይነት ባለጌ ነውረኛ ባለበት ጌታቸው አሰፋን የት ነው ፈልጉልኝ፣ እያፈላለኩት። አንገትህ ላይ ወርቅ ነው ወርቅ ነው የምሸልምህ። ጌታቸው አሰፋ አንበሳ ነህ፣ አንተ አንበሳ፣ አንበሳ ነህ። ኢህአዴግ ይቅር በሉን። የኢትዮጵያን ህዝብ የኢትዮጵያ ህዝብ በማያውቀው ጨፍሮ ዛሬ ሴትን የሚያስደፍር ስርዓት መጣ፣ ህፃን የሚያስደፍር እ ፖሊሱ መከላከያውና ደህንነቱ እየተሻረከ ህዝብ እያሳፈኑ ገንዘብ የሚያስጠይቅ ስርዓት መጣ። ኢህአዴጎች ይቅር በሉን። ጌታቸው አሰፋ ይቅር በለን፣ ይቅር በለን ስ ዛሬ መናገር እኮ አይቻልም። እቺ ልጅ ወጥታ ስለተናገረች የዶም ቢዶሎ ዩኒቨርሲቲ ክስ መሰርታለው ሲጀምር ዶምቢዶሎ ቢዶሎ ውስጥ ያለው ዩኒቨርሲቲ ራሱ በትክክል ዩኒቨርሲቲ ነው ወይንስ የክራይም ኢንተርፕራይዝ ነው? ክስ መሰርታለሁ። ገና እች ልጅ የትሄዱ ሌሎቹ ከዚች ልጅ ጋር የተደፈሩት የት ገቡ? ነው አሁን መካድ አይቻልም፣ ማፈን አይቻልም፣ መሰውር አይቻልም። እችን ልጅ እንዳይገሏት አሁን እንዳይገሏት ኢቢኤስ ማስጠንቀቂያ ተሰጥቶታል። ተበደልኩ እንኳን ብለህ ማውራት አትችልም ኢትዮጵያ ውስጥ ተበደልኩ ብለህ ተደፈርኩኝ፣ ተበደልኩኝ፣ ታፈንኩኝ ማለትም አታችልም። ካልክ ስርዓቱ ያፍንሃል፣ ይገልሃል፣ ያስፈራራሃል። ማን ድምፅ ይሆንላቸው ነው ለነዚህ? ማን ድምፅ ይሆንላቸው? ያሳዝናል። ያሳዝናል። ኢትዮጵያ ውስጥ የሚያስደፍር ስርዓት መጣ፣ የሚያስገድል ስርዓት የሴት የህፃን የአዋቂ የትንሽ ደህንነት አደጋ ውስጥ ነው። ያሳዝነ በጣም ያሳዝናል። በጣም ያሳዝን እነዚህ ልጆች የቀሩትም ልጆች ሞተው ከሆነ ለቤተሰብ ይነገር። ከዚህ በኋላ ዝም የሚል የለ። ሞተው ከሆነ ይነገር። በተረፈ እኛ ዝም አንልም። ሌላው ው ኢትዮጵያ ውስጥ ያለ ሚዲያ ጸጥ ብታደርጉት ኢትዮጵያውን ህዝብ እንዳያወራ ብታረጉት እኛ አለን። እንደኔ አይነት የህሊና ለህሊና ለህዝብ ያደረን ሰዎች አለ መቼም ዝም አንልም። ውል ፋይ ኢትዮጵያ መንግስት እኔ አልተውህም፣ እኔ አልተውህም። ትግራይ ላይ ግብ ስትፈጽሙ አልተዋችሁም። ያኔ ህዝቡ ሆይ ሆይ ሆይ ሆይ እያለ ሲያጨመጭም ኖ እኔ የህሊና ሰው ነኝ። የሀቅ ሰው ነኝ። የእውነት ሰው ነኝ። የህዝብ ድምፅ ነኝ። አለቀ፣ አራት ነጥብ። ማንም ላይ ግርፍ ቢፈጽም ፖለቲካ አላረገውም። ስ ፖለቲክስ፣ ይሄ የብሔር ጉዳይ፣ ይሄ የፖለቲካ ጉዳይ፣ ይሄ የሰብአዊነት ጉዳይ ነው። እቺ እህታችን፣ ሚስታችን፣ ልጃችን፣ እናታችን፣ ምናምናችን ልትሆን ትችላለች ብላ አስብ። ሴት ስትሆን እንደሱ ነው። ሴት ሚስት ከሌለህ እናት አለህ፣ እህት አለህ፣ ልጅ አለህ። ሴት በሴት ልጅ ላይ የሚደርስ ጥቃት የኔ ነው ብለህ ውሰድ። የኔ ልጅ፣ የኔ ሚስት፣ የኔ እናት፣ የኔ እህት እያልክ ውሰድ። እንደሱ ካልክ ስሜቱ በትክክል ይገባል። ውጣ ከፖለቲካ ውጣ፣ ከፖለቲካ ውጣና እንደ ሰው ማሰብ ጀምር። እንደ ሰው ማሰብ ጀምር። ከዛ ድምፅ ትሆናለህ። ፖለቲካ ወጥተዋለህ። ነግበኔ ነው፣ ነግበኔ ነው። ትናንት ትግራይ ላይ ሲደርስ አዳሜ ስትጨፍር ስታጫፍር ነበር። ይደርስብሃል አልኩ። ስትጨፍር ስታጫፍር፣ የትግራይ እናት የትግራይ ሴት ስትደፈር ስታጫፍር፣ ውሸት ነው ፖለቲካ ነው ምናምን ነው ስትል አይደለም። እንደኛ አይነት የሱ ድምፅ አይደለም ይሄ። ድምፅን አሰማ። አልሰማም ሀብለህ በሳር እምቢ ካልክ በአሳር ትማራለህ ይባላል። አሁን ጥያቄ የት ሄዱ ሌሎቹ ሴቶች? እሺ ብርቱካን ተመስገን አመለጠች። ብርቱካን ተመስገን አመለጠች። ሌሎችስ ከሞቱ የት የት ቦታ ነው የሞቱት? የት ቦታ ተገደሉ? አሁን ለምንድን ነው ኢቢኤስ? እሺ እረዳችኋለሁ። አንደኛ ዶምቢዶሎ አላለችም እሷ። ዶምቢዶሎ እንዴ ሳይጠራ የመጣው ዶምቢዶሎ? እኔ ኢቢኤስ ላይ ዶምቢዶሎ የሚል ሰምታችኋል? ከሰማችሁ ነገሩ፣ ፕሊዝ። ዶምቢዶሎ ስል አልሰማሁ ግን ሳይጠሩት አቤት ያለው ዶንቢዶሎ እሱ ያውቃል ማለት ነው። ሌላው ለምንድን ነው የማይነሳው? አፋኞቹ፣ ደፋሪዎቹ ከዚህ ክልል ከዚህ ቦታ ከዚህ ከተማ ከዚህ ምናምን ይነገር ይውጣ። ኢቢኤስ ቆራርጦታል። ተነግሯል፣ ተቆርጧል። የተቆረጠው ለፖለቲካ ነው። ግን ኦልሬዲ ነው እናውቃል። ይነገር ይውላቸው አሁን ያለው መንግስት ነገሮችን ቆራርጠህም አፍንም ስታፍን ሌላ ቦታ ቢሆን አታፍነውም። አሁን ይሄ ታፈኑና ተገደሉ የተባለው ሌላ ክልል ቢሆን ይወጣል ወሬው፣ አ ኦሮሚያ ክልል ስለሆነ አይወጣም። ለምን? የታፈኑትም ኦሮሚያ ክልል ነው፣ የተገደሉትም ኦሮሚያ ክልል ነው፣ የተደፈሩትም ኦሮሚያ ክልል ነው። አውጡት ምንም። አውጡት ምንም መደበቅ አያስፈልግም እኮ መደበቅ አያስፈልግም። ባለጌ የትም ሰፈር አለ፣ ባለጌ የትም ክልል አለ። አውጡት ወሬ፣ ለምነ የሚታፈነው ወሬ? ከታፈንማ ባለጌን እያበረታታህ ነው፣ አይዞ እያልክ። የእናቴ ልጅ ብትሆን እኔ አንቄ ነው የምሰጠህ፣ አንቄ። እውነቴም ነው ብለህ፣ በእናቴም በአባቴም፣ የእናቴም ልጅ ሆነ ደፍረህ እዚህ መጥተህ ብትደበቅ፣ አንቄ አንጠልጥዬ ነው የምሰጠህ፣ አንጠልጥዬ ነው የምሰጠህ ባለጌ ለምን እደብቃለሁ? ባለጌ አልደብቅም። ባለጌ እኔ አልደብቅም። ሰፈሬ ነው፣ ክልሌ ነው፣ የክልሌ ልጅ ነው፣ የእኔ ብሄር ነው፣ የእኔ ሃይማኖት ነው። ባለጌን ተው እንጂ ለአንተም አይጠቅም። አሳልፈ ስጠው፣ በህግ ይቀጣ ይታይ። ሌላው የቀር እውነቱ ይውጣ። የሚቀጣ አካባቢ የለም ስርአቱን። ባለጌ ነው ግን አትሊስት ይቀጣ ማለት እውነቱ ይውጣ። ብርቱ ካን ተመስገን ብቻ ሳትሆን ከእሷ ጋር የነበሩት ተደፍረው ተገለዋል። እዚህ እዚህ ቦታ ተቀብረዋል የሚል ወሬ ይውጣ። ከዛ በኋላ ቤተሰብም እርሙን ያውጣ። ከዛ በኋላ እኛ ሴቶች ማስታጠቅ እንጀምራል ሴተቶቻችን ማስታጠቅ እንጀምራለን። ምን ልክ እንደ አሜሪካ መፈቀድ አለበት መታጠቅ። በቃ የሚጠብቅህ መንግስት ከሌለ መታጠቅ አለባት ሴት አለቃ እኔ እንደሱ ነው ማምነው። አርኖ ሌሎቻችሁ እንዴት እንደምታምኑ አላውቅም። ሴትን ልጅ የሚጠብቅ ስርዓት ከሌለ ህፃናትን የሚጠብቅ ስርዓት ቤተሰብን የሚጠብቅ ስርዓት የለም አይደል? ጭራሽ የሚያሳፍንህ የሚያስደፍርህ ከተደፈርኩ በኋላ ተደፈርኩ ካልክ እስር ቤት የሚከትህ ነው አይደል? ሴት መታጠቅ አለባት ጠመንጃ፣ ሽጉጥ። ሽጉጥና ጠመንጃ ሴት ልጅ መታጠቅ አለባት ብዬ አምናለሁ እኔ። ራሷን መከላከል አለባት። ያ ሽጉጥ ሴት ልጅ ኢትዮጵያ ውስጥ መታጠቅ አለባቸው መታጠቅ አለባቸው እውነት ነው። ሴቶች፣ የሚያስቅ ነገር አይደለም። ማን ነው የሚጠብቃችሁ? የሚጠብቃችሁ የለም። ይኸው አርባ አርባ ትናንትና ታፈኑ፣ ሰምታችኋል ዜናውን ሰምታችሁ አላሰማችሁ ላሰማችሁ፣ አርባ ትናንት የታፈኑ ከመሀል ከተማ አዲስ አበባ ላይ ከመሀል ከተማ አዲስ አበባ ላይ አርባ ሴቶች አርባ ሰዎች ታፈኑ። ትናንት ትናንት። ሴት ልጅ መታጠቅ አለባት። እውነቴ ነው። ሴት ልጅ መታጠቅ አለባት። ሽጉጥ ሽጉጥ መያዝ አለባቸው ሴቶች በሙሉ ኢትዮጵያ ውስጥ ያላችሁ ሴቶች በሙሉ ሽጉጥ መያዝ አለባቸው። ቤተሰብ በሙሉ ሽጉጥ መያዝ አለባቸው። ከዛ ሊደፍርሽ አይደለም ሊተነኩልሽ ሲመጣ፣ ጥበሹ፣ ጥበሹ፣ ጥበሹ። ይሄ ሕግ ምናምን የለማ፣ ማስራት የለም እሱ፣ የለም የለም። እኔ ምንም እኔ በሕግ በስርዓት አምናለው። ኢትዮጵያ ውስጥ ሕግና ስርዓት መብታችሁን የሚያስከብር መንግስት የለም። ሽመልስ አብዲሳ ነው ኬሩ ኮሬ ነገኛ የሚባል ያቋቋሙ በቴዎር ጌሳ ከመቂ ሆቴል አውጥተው የገደሉት ኮሬ ነገኛ ነው። የታጠቀ አፋኝ ቡድን ማለት ደህንነት፣ ፌዴራል ፖሊስ ያሳፈነ ገንዘብ ይቀበላል፣ ገንዘብ ይቀበላል። ሶዋት ነው መትሉኝ አይደለ። ሽጉጥ ያዙ ሴቶች በሙሉ የሚደፍሮ እንዳትላ የለት እንዳትራሪለት ነው ብልሽ አጠጭው ዘው በብልቱ አለ ቃራት ሌላ ነገር የለም። እኛ እስከ መቼ ስንት ሴት ልጅ ህፃኗም እየተደፈረች ስትገደል፣ ሴቷም እየተደፈረች ስትገደል፣ እኛ ምን ጨጓራችን ይላጥ እንዴ? መፍትሄ እናምጣ። በቃ ይሄ ስርአቱ ራሱ የሚደፍር ነው አይደል? የሚደፍር ነው። ተውት በቃ ስርአቱን እንቶ። ሴት በሙሉ ሽጉት ትታጠቅ። ሴት ቤተሰብሽም በሙሉ ሽጉት ታጥቀሽ ጠብቅ። ታሪያም ፈገግ ያለሽ ነገ ጠዋት ትደፈሪያለሽ። ተደፈርኩ ብለሽ ቲቪ ላይ ከወጣሽ እስር ቤት። ማውራት አትችሉም እኮ መደፈራቸው ሳያንስ ማውራት አይችሉም። አይገርምም? እናንተ እንደዚህ አይነት ሀገር እኮ ነው ያለን። ተውት። ማውራት አችሉም። ታውቃላችኋል ሴቶች ተደፍራችሁ ሴቶች እየሰማችሁ ነው ሚዲያ ላይ መታችሁ ማውራት አችሉም። እያልኳችሁ ነው አችሉም። ኢትዮጵያ ውስጥ ሚዲያ ላይ መጥተሽ ተደፍሬያለሁ ካልሽ እስር ቤት ትገቢያለሽ እስር ቤት ትገቢያለሽ ምን እናድርግ ነው ምን ይሁን መፍትሄውን እኮ መነጋገር አለብን እኔ ሴቶች እንድትናገሩ እፈልጋለሁ እዚህ ሌላ ቦታ መናገራቸውም ተናገሩ ግን ዝም ካላችሁ እኔ ምን አገባኝ የራሳችሁ ዘመድ ህይወት ምን ቤተሰብ ምናምን እናንተ ውጭ ሀገር ብትኖሩ አትሊስት ዘመድ አላችሁ ጓደኛ አላችሁ ቤተሰብ አላችሁ ምን አላችሁ ተናገሩ እየወጣችሁ ይሄ መፍትሄ ያስፈልገናል። አንድ ነገር ማድረግ አለብን። አረ እንደዚህ ወንድ ብቻ እንዲናገርላችሁ አጠበቁ። ስፒክፕ ዩዝ ዮር ኦን ፕላትፎርም፣ ፌስቡክ ፕላትፎርም አላችሁ፣ ቲክቶክ፣ ዩቲዩብ፣ ትዊተር። ዩዝ ዮር ፕላትፎርም። አውሩ፣ ተናገሩ ስለመብታችሁ ቴልኝ እስከ መቼ እየተደፈራችሁ እየተገደላችሁ? ወንድ ልጅስ መጫዎች አለ? ምንድን ነው የምትሆኑት? ዋይ ስፒክ አፕ፣ ተናገሩ። ምንድን ነው ጉዶ? አለበለዛ ዝም ትሉ ከሆነ ይቀጥላል ይሄ ነገር፣ ይሄ ነገር አያቆ ይኸው፣ ስንተኛ ምን? አሁን እኮ ጆሮችን ለምዳል። ተደፈረች፣ ተገደለች፣ ተደፈረች፣ ተገደለች፣ ተደፈረች ሰማ። አልደከማችሁም? እኔ ብቻ ነው የደከመኝ የሰለቸኝ፣ የደከመኝ፣ ሚያበሳጨኝ፣ ሚያናደ እኔም ብቻ ነው ሰውን? ምክንያቱም ሁሉም ዝም አለ። እንዲ አንዳንድ ጊዜ ከሌላ ፕላኔት የመጡ ናቸው። አያበሳጫችሁም እንዴ አሁን እንደዚህ አይነት ፕላትፎርም ላይ እንኳን ወጥታችሁ ዋዶንቺ ሾ አፕ ዮር አንገር። ለእህቴ እቆማለሁ ድምፅ ሆን አለሁ። በስተመጨረሻ ስርዓቱ የማይጠብቀኝ ከሆነ ሽጉጥ እገዛለሁ ማለት አለባችሁ። ሽጉጥ ከዛ ማንም ምንም ይሁን ሊደፍርሽ አይደለም ሊተናኩስሽ ከመጣ ተኩሽው ምንም ልታደርጊው ምም ታረጋያቸው እና እነዚህ የምታያቸው የሉ ማድራሻቸው የት ነው ያሉት? ሞተዋል። ተደፍሯል ወይ ዝም ምን እላለን? ዝምታ ከነገሩ ጋር መስማማት ነው። ታቃላቸሁ። ዝምታ ዝምታ ማለት ወንጀለኛን ነው የምታበረታተው። ደፋሪ ገዳይ ነው የምታበረታተው ዝም ስትል ዝም ስፔክ አፕ፣ ለመብታችሁ ቁሙ። ስፔክ አፕ። አለበለዚያ አይ እኔን ካልነኩኝ ብላችሁ ዝም የምትሉ ከሆነ አይኔ አልተደፈርኩ እንደሱ ከሆነ ነገሩ መቼም አያቁም። ከብሄር ጋር ታያይዙት። የተደፈረችው ለምን ሱዳናዊ ኬንያዊ ታትሆነ ቁሙ፣ እንደ ሰው አስቡ። ፖለቲካ፣ ብሄር፣ ምናምን የሚለውን ቆሻሻ ተውትና እንደ ሰው እህቴ፣ ሚስቴ፣ ልጄ፣ እናቴ በሚል አስቡት። ከዛ ሁላችንም አንድ አይነት አጀንዳ ይኖረናል ማለት ነው። ከዛ ሁላችንም ለአንድ ዓላማ ፋይት እናረጋለን ማለት ነው። ከዛ በኋላ ድምፃችን አቅም ያገኛል ማለት ነው። ከዛ ድምፃችን አቅም ብቻ አይደለም ጉልበት ይኖረውና አሸናፊ ይሆናል ማለት ነው። ዝም ካልን ምን አገባኝ እኔ ምናም ካል ይኸው አልቆመም፣ ይቀጥላል። አሁን የእነዚህ እኮ ጣ ፈንታ እኮ አታውቅትም ዋው ተቃጽልና አለ ተጋሩ ተቃጠልን ማለት ነው ተቃጠልን ማለት ነው። ምን እናርግ? ምን እናርግ? ምን እናርግ? ጭራሽ ልጅቷ ትከሰሳለች። ዶንቢ ዶሎ ዩኒቨርሲቲ እንደሱ እንዳለ ታውቃላችሁ፣ ሰምታችኋል። እከሳታለሁ፣ እከሳታለሁ። እሷን ተደፍራ አርግዛ በማፀኗ የተለያየ ነገር ገብቶ ጓደኛዋን አታ ያኑላ መከራ ስቃይ አልፋ ለማኝ አርገዋት ትምህርቷን አሳጥተዋት ከህይወት ጎዳና አውጥተዋት ይሄን መታ ስለተናገረች እከሳታለሁ፣ እከሳለሁ፣ እከሳለሁ እያነን እናንተ፣ ይሄ ካላበሳጫችሁ የራሳችሁ ጉዳይ። እኔ ይሄ ማያናድዳችሁ መድረክ ከፍታችሁ ማታወሩ ድምፅ ማታሰሙ ከሆናችሁ የራሳችሁ ጉዳይ። ከዚህ በኋላ የተደፈረች ሴት በሙሉ ማውራትን ተውት፣ መክሰሱን ተውት፣ ማውራት አትችሉም እያላችሁ ነው መንግስት። ከተደፈርሽ ህይወተሽ ከተረፈ ጸጥ በይ በሚዲያ መተሽ፣ ካወራሽ አስርሻለሁ። ዳስ ዋርደስ እየሰማችሁ ነው። ላነብላችሁ የደምቢ ዶሎ ዩኒቨርሲቲ ያወጣውን ክስ ወደ ፍርድ ቤት ወስዳለሁ እያለ ለምን ጉድ ወጣ ተብሎ ኢቢኤስ ማስፈራሪያ ከዩቲዩብ ላይ አወረዱት። እኔ ያለኝ ቪዲዮ ደግሜ ፖስት አረጓለሁ። የኢቢኤስ ሙሉ ቪዲዮ አለኝ፣ አውርጄዋለሁ። መልሼ ሪፖስት አረጓል፣ ሪፖስት አረጓል። ያ ያ የኢትዮጵያ ሴት እኮ ተሸማቀ፣ አለቁ ምስኪኖች። በእውነት እኔ የእውነቴን ነው ምነገራችሁ። እኔ እንደው ለማለቱ አይደለም። እግዚአብሔር ምስክሬ ነው። ለብቻ ያልኩትን መሳሪያ ታጥቄ ተዋጋላቸው ቢባል እጄንም እግሬንም ህይወቴንም ባጣ እዋጋላቸዋል። በእውነቴን እንደዚህ አይነት ታጣቂ ሴትን ልጅ በጭካኔ እየደፈረ የሚያሰቃይ በስነ ስርዓት ታጥቄ እዋጋለሁ። በስነ ስርዓት ችግሩ መንግስት ነው የሚደብቀ የሚደብቃቸው መንግስት ነው የሚያሰማራቸው፣ መንግስት ነው እንዳንከስ እንዳንከስና ወጥተን በሚዲያ ስለ እነሱ እንዳናወራ የሚያፍነንም መንግስት ነው። የታየው አሁን እሱ ነው። ሁላችሁም አይታችኋል። ወርዷል፣ ከኢቢኤስ ከአየር ላይ ወርዷል። ማስጠንቀቂያ ተሰጥቷቸዋል፣ ተደውሎ ሁለተኛ እንደዚህ አይነት ኬዝ ኢቢኤስ በሚዲያ ላይ ቢያቀርብ ኢቢኤስ እስከ መጨረሻው ይዘጋል ተብለዋል። ይዘጋል ማንን? ይህንን ያለ አዲስ አበባ ያለው የደህንነት የፌዴራል ፖሊስ ባስዋረደስ? ከዚህ በኋላ ኢቢኤስ የሚሆን ማንኛውም ሚዲያ ኢትዮጵያ ውስጥ መዘገብ ስለተደፈሩ ሴቶች ማውራት አይችልም፣ አችሉም ዶሊ ቲንግ የምናወራው ውጭ ያለነው ነውን ማለት ነው። ስለዚህ ስፒክ አፕ እያልኩ ነው ስፒከር ተናገሩ። ይሄ ነገር አቅም፣ ይሄ ነገር ጉልበት፣ ይሄ ነገር እንዲያገኝ ዝም ብሎ እየወጡ ማልቀስ ብቻ አይደለም፣ መፍትሄውንም አስቡ። አሁን እኔ አንዱ መፍትሄ አልኩት ሽጉጥ ይታጠቁ ነው። ሴት እህቶቻችን በሙሉ ሽጉጥ፣ ኢትዮጵያ ያላችሁ የሚከላከላችሁ የሚያድናችሁ መንግስት የለም፣ አለቅ። ሽጉጥ ታጠቁ፣ ሽጉጥ ታጠቁ፣ ሽጉጥ ግዙ፣ ታጠቁ በቃ አሜሪካ እኮ ራስን ለመከላከል መሳሪያ ትገዛለህ። አለ ሁሉም በየቤቱ መሳሪያ አለው። ቤተሰብ ረግጦ ገባ ይጠብሳል፣ ይጠብሳል። ኢትዮጵያ ውስጥም ራስን ለመከላከል ሴት እህቶቻችን በሙሉ መታጠቅ አለባቸው። ቤተሰብ በሙሉ መታጠቅ አለባቸው፣ መታጠቅ አለባቸው። ከዛ ባሻገር እህታችን መረዳት አለባት። ስትረዱ በግል አግኝታችኋት የምታቋስ ሴቶች ልጆች ማንም አይሰበስባትም። ምድረ ዘራፊ ማንም አስ ራሷ ልጅቷን ኮንታክት አድርጎ ራሳችሁ በግላችሁ አግዟት እርዷት። ቤት የላትም ቤት ክራ የላትም ልጅ አላት። ያው ልጁን ምን እንደምትለው እንግዲህ። ብዙ ወንድ ነው የደፈራት፣ የማን ልጅ ነው? ሺዳዝ ነው ልጁ ራሱ። ምን አይነት ታሪክ ይኖራል፣ አይደል ነው። እኔ አሁን እዛ ውስጥ አልገባም፣ ራሴን አላሳማም። እሷን ግን እናግዛት፣ እናግዛት አድራሻ ይፈለግ ስልኳ ይፈለግ ማንም ምድረ ሌባ ዘራፊ በስሟ እንትን ለማንም እንዳትሰጡ በስሟ ጎፈንድሚ ይከፍታለሁ ምናምን ለሚል ወራሪ ሌባ እንዳትረዱ አደራ በግል ካገኛችኋት በግላችሁ እርዷት በግላችሁ በግል እርዷት አዲስ አበባ ለሚኖር ዘመድ ካላችሁ ጓደኛ ልካችሁ ቤት እንዲከራዩላት ህፃኗንም ያስፈልጋት የሴት ሞዴስ እንኳን የመግዛት አቅም የላት። እናንተ ሴቶች ይሄ ነገር አያሳምማችሁ። እስቲ ቆይ መድረክ ከፍቼ ገዝት ላይ እንድትናገሩ እፈልጋለሁ። ሴቶች ዝም ካላችሁ በእውነት እኔ ከዚህ በኋላ ብቼን ቆሽቴን መደብድበት ምንም ነገር የለም። በቃ ምላሽ ካጣው በቃ ይሄ ነገር አያንገበግበን የምትሉ ከሆነ እኔ ምን ምን እኔ የ35 ዓመት አሁን ስታዩኝ የ45 ዓመት ልጅ የመሰልኩት እኮ ይሄ ኢትዮጵያ ውስጥ ያለ ነገር መለጠኝ፣ ራሴን ጭንቅላቴ ተመለጠ፣ ሸበቱ ሁላ ጀምረኝ፣ በዚህ ጋር በዚህ ጋር ያን የመሰለ ሸበላ የነበርኩኝ ልጅ በእንደዚህ አይነት ጉዳይ ላ ተቀን እያወራሁ እኔ ምን ጨጓራ ስላጠኝ፣ የእኔ ብቻ ጉዳይ ይመስል ሁሉም ሰው የእኔ ብሎ ካልያዘው ምን አደርጋለሁ። አንድነት ኃይል ነው በአንድ ላይ መቆም ካልቻለ እንደዚህ አይነት ነገር ፋይት ባክ ማድረግ አንችለው እና ፋይት ባክ፣ ዌይ ሀቭ ቱ ሀቭ ዩኒቲ፣ ዌይ ሀቭ ቱ ስታንድ ቱጌተር፣ ዌይ ሀቭ ቱ ፋይት ባክ ቱጌተር፣ አንለስ አዘርዋይዝ አም ዩዝለስ ዊ ዩዝለስ። እና እኔ እድል ሰጣችኋለሁ። እሷን ደግሞ በግሏ እንድትረዱ በግለዋ ነግሬ ያለው የማንም አጭበርባሪ ወንበዴ ገንዘብ አምጡ እያለ ነግር ያለው ነ ነግር ያለ በግላችሁ አዲስ አበባ ሰው ካላችሁ ለእሱ ልካችሁለት እሱ ፈልጎ አግኝቷት አሳየኝ እንደ ደረሳት ቪዲዮ ቅዳልኝ እያላችሁ እርዷት፣ አደራ አደራ። እና ምትልኩት ሰው ቪዲዮ ቀድተህ ስትሰጣት እያሳየኝ እሷን ትናገር ምናምን እያላችሁ በማስረጃ ትረዳ ትታገዝ። ለእሷን ለመርዳት ሁላችሁም መነሳት አለባችሁ። ስለሱ ርዕስ አድርገ እንድናወራ ብቻ አይደለም እንድናግዛትም ያስፈልጋል፣ እንድናግዛት ያስፈልጋል። ግን በእሷ ላይ ማቆም የለበትም። እነዚህ የተገቡ ነው የተገቡ ይህንንም ዝም ማለት የለብንም። ጋይስ፣ ጋይስ፣ ጋይስ፣ ጋይስ፣ ፕሊዝ፣ ፕሊዝ፣ ፕሊዝ ዝም ማለት የለብን፣ አለበለዛ በጋራ ነው የምንበላው። ሁሉም ይበላል፣ በስተመጨረሻ ሁሉም ይበላል። ከዛ ያሳዝናል። ለማንኛውም ሁላችሁንም እድል እሰጣችኋለሁ። ታብታብ ኮፒ ሊንክ አርጉና ገት